ደርሰናል እንበላለን። ሰላም ሰላም፣ ባለማተቦች እንዴት ናችሁ? ዛሬ አዲስና ከባድ ሰው ይዤላችሁ መጥቻለሁ። ዛሬ አብሮን ቪሎግ የሚሰራ ሰው አለና እስቲ ላስተዋውቃችሁ። ባለማተቦቹ እንዴት ናችሁ? ዛሬ የዓመቷ ማርያም ነች። እዚህ ነው። ከሱራፌል ጋር ሳሊተ ምሕረት ሄደን እንሳለማለን በዛው ያለውን ነገር ድባቡን ምናምን በደንብ እናሳያችኋለን። እስከ መጨረሻው ተከታተል። በዞም ደግሞ ሰብስክሪብ ያደርጋችሁ ሰዎች ሰብስክሪብ አድ እና የተለያዩ ገዳማቶች እንሄዳለን። ከዚህ በኋላ ዩቲ ወጠረን የምንሰራው እቃቸውን እንዲሰሙን የጠፋን አለን። የገባችሁ ሁላችሁ ሰብስክሪብ አድርጉ። ወተን ማለት ነው ስንወጣ አርፍደ ወጣ። ሶስት ሰዓት ሆኗል። ታቦት ቲንግ ተንቀሳቅሷል ብዬ አስባለሁ። ገብቶ ወጥቷል ታቦት

ይፈጥናል። ከሌሎች ወንጀሎች ነው። በጣም ማለት ሰልፉ ምናምን ሰው እየተመለሰ ነው። እኛ ገና እየሄድን ነው። ግን ደርሰናል። ወርደናል። አርፍደናል። አርፍዶ ነው የወጣው። ሦስት ሰዓት ከምናምን የወጣ ነው። ሰዓት ላይ ወጥቷል ታቦት ምናምን ነገር። እሺ ብቻ ደርሰናል። ግን ዛሬ እንደምጠን ታውቃለህ። ዛሬ ግን ቦታ አስራ ስድስት ነው እኮ። የዓመቷ ማርያም ነች። ግን ምን ምን ቤተ ክርስቲያኑን በጣም ነው የምወደው። መሄድ የፈልግ ነበረ። አንዴ ነው የሄድኩት ከዚህ በፊት። አሁን ለሁለተኛ ጊዜ ለመሄድ ሁል ጊዜ ይፈልግ ነበረ። ዛሬ ተሳካል። ለዛ ነው እየወዳችሁ ለሱም ለናንተ መንገራችሁ ዛሬ ግንቦት 16 ነው ማለት ነው። መቤታችን ቅድስት ድንግል ማርያም በግብጽ በጥም በምን ባህር ነው የሚባል ላይ እንትን ለአምስት ተከታታይ ቀናቶች የተገለጠችበት ቀን ምክንያት በማድረግ ነው ዛሬ የሚከበረው ኦልሞስት፣ በቃ ደርሰናል። ወርደናል ከታክሲ ታክሲ። ትንሽ በእግራችን መወረድ ስላለብን ነው፣ እየሄድን ነው። ቤተክርስቲያን ስንገባ ደግሞ እግዚአብሔር ፈቅዶ ታቦት ካልገባ ከደረስንበት ያለውን ነገር እናሳያችኋለን። እግዚአብሔር ይመስገን፣ ጸሎታችን አልከሸፈም፣ ታቦት አልገባም፣ ደርሰናል እም እንዲሆነ አይከሽቶ ይደርሳል እና ደርሰናል። ግቢው ውስጥ ገብተናል። እኔ ኖርማል ቀን ነው የመጣሁት። ምንም አይነት ንግስም ምንም አይነት ነገር በሌለበት ቀን ነው የመጣሁት። ግቢው ጭር ያለ ነበር። በጣም ያምራል። አሁንም ስቲል በጣም ደስ ይላል። ሳሎት አድርገናል። አሁን ወደ መዝሙር ወደ ክብ እየሄደ ነው

ከበሮ ከበሮ ሰውን ክብ ገብቼን ዘመሬ የወጣውኝ ነኝ ካሊባ ክብ በጣም በጣም ነው ደስ የሚለው። ሱራፌል ከበሮ ሲመታ ነበረ ምናምን ያው እኔ መዝሙር ስለማልችል እለማመዳለሁ ቁጭ ብዬ ያው እየሰማኝ ነው እያየው ነው መዝሙር ምናምን ነገር ሲዘመን በጣም ነው ደስ የሚለው ማለት በጣም ነው ደስ የሚለው። ሁሉም ሰው ወጣት ነው ምናምን ነገር እና ክብ መዝሙር ላይ ግን ለምደ ወጣት ብቻ የሚሆነው ብዙ ብዙ ቦታ ቤተክርስቲያን ስንሄድ ምናምን እንደዚህ ክብ መዝሙር ሲሆን አብዛኛው አብዛኛው ሰው የሚሆነው አብዛኛው የሚኖረው ወጣት ወጣት ነውና በጣም በኢነርጂ ነው የሚዘመረው። እናም ደስ ይላል፣ በጣም ነው ደስ የሚል። ጸበል ቦታውን ልናሳያችሁ ነው። የሳሊተ ምህረት ቤተክርስቲያን ጸበል ቦታው ጋር ደርሰናል። ጸበል ቦታውን ልናሳያችሁ አሁን ደርሰናል። የጸበል ቦታው ይሄንን ይመስላል። እኔና ሱራፌል ኦሬዲ ቀምሰናል ምግብ፣ ስለዚህ ጸበል አንጠጣም። ግን መዝሙር ሲዘምሩ ጓደኞቻችንን አግኝተናቸዋል። እነሱ ጸበል ይጠጣሉ ምናምን ነገር። ከዛ ክብ መዝሙር ትምህርት ያልቃል፣ ክብ መዝሙሩ ይጀመራል። ክብ መዝሙሩን የተወሰነ እናሳያችሁ፣ ና ወደ ቀጣዩ እንሄዳለን ማለት ነው።

ባቅላባ ገዝቶልኛል ባቅላባችን እንበላለን፣ ልንበላ ነው። ቤተሰቦች ካሬ የዳበዘ ነው። ይኸውላችሁ ምናደርጋለን። ማታ ደግሞ ጎረቤት ጋር ጨርሰን ወተናል እና አካሌ ዋሊት ነው። በጣም ደስ ይል ነበረ። ፀሐይ በጣም የቀጠቀጠ በአግባቡ ነው ግን ጸሎታችን አድርሰን ተሳልመን ወተናል። ይሄን ይመስላል። ሱራፌል የሚላችሁ ነገር ካለ እንግዲህ ቪዲዮ እንዳያችሁት ነው ዛሬ ግንቦት ሀያን ለምን እንደሚከብር ነገር ነግሬያችኋለሁ። ያው ደግሞ ያለውን ፕሮግራም ማሳወቃችኋለሁ። ቀጣይ ከዚህ በተሻለ ቪዲዮ ተመልሼ እመጣለሁ እና እስከዛ ድረስ ይህን አካውንት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ኮሜንት፣ ሼር ምናምን ላይ አድርጉ። ቀጣይ ቪዲዮ እስክንገናኝ ቆዩ።